ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንደምን አመሻችሁ። ምናልባትም ይህ ቪዲዮ የመጨረሻ ቪዲዮ ይሆናል። ይህን ቪዲዮ እንድሰራ ያደረገኝ ነገር ምንድን ነው? ሰሞኑን በአርሲ ላይ ጥቃት የደረሰባቸው ኦርቶዶክስ ምእመናኖች አሉና እናት አባቱ በአማጺው ተገለውበት እየተረፈ አንድ ህጻን ልጅ አለ። እሱም በአደጋው አማካኝነት እግሩ ተቆርጧል። በጣም ነው የሚያሳዝነው፣ በጣም ነው አንጀት የሚበላው። እኔ ትናንትና ሳለቀስ ነበረ በዛ ህጻን ልጅ ምክንያት። ይህን ቪዲዮን የሚሰራሁት በህጻኑ ልጅ ምክንያት ነው። እዚህ ጋር ሊታወቅ የሚገባው ኦሮሚያ ክልል ላይ ጃልምሮ የሚመራው የኦነግ አማጽ ብቻ ነው ያለው። ከጃልምሮ ከሚመራው ውጭ ሌላ ምንም አማጽ የለም። ጃልመሮ የፕሮቴስታንት እምነት ተከታይ ነው። ኦነግም የፕሮቴስታንት አማጺ ነው። ይህ መታወቅ አለበት። ነገር ግን ኦርቶዶክስ ወገኖቻችን ለተለያዩ ዓለም አቀፍ ሚዲያ እያሉ ለተለያዩ ሰዎች በእንግሊዝኛ እንዲሰሩላቸው ያደረጉት በተለይ ግብፃዊ ሰውዬ ኦሮሚያ ክልል ጭራሽ የሙስሊም ታጣቂ እንዳለ አድርገው ነው ያሰሩት። እርግጥ ነው ከኦርቶዶክሶች እውነታ አንጠብቅም፣ ከእነሱ አፍም እውነት አይወጣም፣ በተለይ በሙስሊሙ በኩል ለሙስሊም ቢዋሹ ሙስሊምን ቢበድሉ የሙስሊምን ሀቅ ቢወስዱ ለነሱ ምንም ማለት አይደለም። ኦርቶዶክሶች እናንተን የአብርሃም አምላክ ይበቀላችሁ በዋሻችሁት በበድላችሁት ልክ እጨዱ ነው የምለው። ይሄን ነው የምለው። ነገር ግን እኔ እስከዛሬ ኦነግ የፕሮቴስታንት አማጺ ነው እያልኩኝ ቪዲዮ ስሰራ ነበር ለረጅም ጊዜ ኢንሻ አላህ ኦነግ የእውነትም የፕሮቴስታንት አማጺ እንደሆነ ተረርታችኋል። ይህንንም ያደረጉት የኢትዮጵያ ህዝብ እንዲያውቅ ነው፣ ሀቁን ለወደፊት የኢትዮጵያ ታሪክም ሲጻፍ ሀቅ እንዲጻፍ ነው። የዓለም ህዝብም ኢትዮጵያ ውስጥ ምን ምን አይነት አማጺ እንዳለ እንዲያውቅ ነው። ስለዚህ ኦሮሚያ ክልል በግልጽ አማርኛ አንድ ኦነግ የተባለ የፕሮቴስታንት አማጺ ነው ያለው። እንግዲህ የፕሮቴስታንት አማጺ ህፃን ሳይቀር ሲገድል ነበረ። ከወለጋ አንስቶ እስከ አርሲ ይደርሷል። ከወለጋ አንስቶ እስከ አርሲ ድረስ እያደረገ ያለው ምንድን ነው? ሰፊ ግዛት ለማስፋፋት ነው። ምክንያቱም ፕሮቴስታንት መነሻው አውሮፓ ነው። ከአውሮፓ እስከ አሜሪካ እየተስፋፋ ለረጅም ዘመን ደም አፍሳሽ ነው ፕሮቴስታንት በአውሮፓ ምድር እስከ 11 ሚሊዮን በላይ ህዝብ ነው ያለቀው፣ ፕሮቴስታንት ምክንያት ማለት ነው። በነገራችን ላይ ከ16ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን ነው፣ ለ400 ዓመት ያክል ነው ጦርነት የነበረው በአውሮፓ ምድር። ለምሳሌ ፕሮቴስታንቶች የብሪቲሽ ፕሮቴስታንቶች የአውሮፓ ካቶሊኮችን ከማሳደዳቸው የተነሳ ትልቁ የሚጠቀሰው አየርላንድ ካቶሊኮች ናቸው። አየርላንዶች በዚህ ሰዓት በዚህ ዘመን እንትኖችን የፍልስጤምን የጋዛን መብት ለማስጠበቅ ከሚታገሉ ህዝቦች መካከል ናቸው። ምክንያቱም በብሪቲሽ ብሪት ፕሮቴስታንቶች መከራ ሲደርስባቸው ነበረ። የብሪቲሽ ፕሮቴስታንቶች ቅኝ ግዛት ይዘዋቸው የአየርላንድ ካቶሊኮችን መሬታቸውን ወስደውባቸው የካቶሊክ የአየርላንድ ካቶሊኮች መሬታቸውን ከጴንጤ ከሆነው የብሪቲሽ ህዝብ ወስደው ነበር እርሻ ራሱ የሚያርሱት ለረሃብስ እንዲዳረጉ አድርገዋቸው ነበረ። በንትን በአየርላንድ ታሪክ እስከ ሁለት ሚሊዮን የሚደርስ ንጹሐን ዜጎች በረሃብ አማካኝነት ሞተዋል። እዛ የሆነው ምንድን ነው? የብሪቲሽ ፕሮቴስታንቶች መሬታቸውን ወስደው መሬቱ የግብርና ክራይሲስ ሲደርስበት የገበያ ክራይሲስ እንዲደርስባቸው በማድረግ ሸምተው መብላት እንዳይችሉ አድርገው ግብርናው ሲበላሽ ለረሃብ ተዳርገው ነበር። እንዲሁም እንደዛ ያደረጉት ፔንጤ ቢሆኑ እንደዚያ አይደርስባቸውም ነበር ሲሉ የነበሩት ብሪቲሾች ማለት ነው። እንግዲህ የአውሮፓ የብሪቲሽ ሰፋሪዎች ናቸው። ልብ በሉ አሁን ለሰሜን አሜሪካ ሀያል ሀገር የምትሏት የብሪቲሽ ጴንጤዎች ሂደው ሰፍሮባት ነው። ሰሜን አሜሪካ ራሱ ከ16ኛው ክፍለ ዘመን ከ16ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን ድረስ በጦርነት ነው ሰሜን አሜሪካ ላይ የተሰፋችው። የፕሮቴስታንት አማጺዎች ናቸው። ነባር ባለ ሀገሮቹንም ሆነ ከአውሮፓ የሄዱትን ካቶሊኮች ሲገሉ ሲያሳድዱ የነበረው የምቻም ሳይሆን የብሪቲሽ ፕሮቴስታንቶች ናቸው። ከአፍሪካ ባሪያ እያያዙ የአትላንቲክ ይሄ መካከለኛ ጉዞ የሚባለው የአትላንቲክ ጉዞ ላይ እጅግ እጅግ ነፍ በቃ ለቁጥር የሚታክት ባሪያዎች በባህር ላይ እንዲሞቱ ያደረጉት የፕሮቴስታንት ገዥዎች ናቸው። አሁን ላይ ያ ሁሉ ይረሳ። አያችሁ፣ የሰው ልጅ ታሪክ እንዲረሳ ነው የሚያደርጉት። ስለዚህ ኦነግ ኦሮሚያ ክልል ላይ ከሰባት ዓመት ጀምሮ ነው እንግዲህ እየተዋጋ ያለው ነፍ ህዝቦችን ገድሏል። ለወደፊት ምን ያክል እንደሚገድል አይታወቅም። አሁን ኦሮሚያ ክልል ላይ ያለውን ይህን የፕሮቴስታንት አማጺ ኦነግን ወይ እሱ የራሱ ፍላጎት ሲሳካለት ነው የሚያቆመው፣ ወይም መንግስት አቅም ኖሮት ይህን ሰው ይህንን አማጺ ይህንን ቡድን ካላስቆመው በስተቀር ኦሮሚያ ክልል ላይ ያለው ግድያ እንዳለ ይቀጥላል። እንግዲህ በተደጋጋሚ ኦሮሚያ ክልል ላይ በጃልመሮ የሚመራው ወለጋ የፕሮቴስታንት አማጽ ነው ያልኩት፣ ለምንድ ነው ህዝብ ማወቅ አለበት። ኢትዮጵያ ማወቅ አለበት። ግማሹ ጦርነቱ ምን እንደሆነ ምንን መሰረት አድርጎ እንደሆነ አያውቅም። ግማሹ የብሔር ይመስለዋል፣ በተለይ ወለጋውን። በተለይም ሌላ የፖለቲካ ጥቅም የሚፈልጉ አካላቶች የብሔር አስመስለው እንደዛ ሲያደርጉ ነበረ ለረጅም ጊዜ። የፕሮቴስታንት አማጽ ነው እንደዛ ሲገድላቸው የነበረው ወለጋ ላይ በተደረገው ልክ ነው በአረሲ እየተደረገ ያለው ለወደፊትም ሌላ አካባቢዎች ይቀጥላል። የሚገርመው ነገር አረሲ ላይ ከሁለት ዓመት በፊት በጣም ብዙ ገበሬዎች ከግብርናቸው ተስተጓጉሏል። ይህን የተደረገው ምንድን ነው? አማጺው ወደዛ አካባቢ እየተስፋፋ ስለሄደ ማለት ነው። እናም ወደ ስራይ ፎከስ ላደርግ ስለምችል እንደ በፊቱም ኦነግ የፕሮቴስታንት አማጺ ነው። ኦነግ የፕሮቴስታንት አማጺ ነው የሚለውን ነገር ለእናንተ ነው ምቶ እስኪ እናንተም በተራችሁ እንግሊዝኛ መናገር ለሚችል በእንግሊዝኛ መልእክት ማስተላለፍ ለሚችል ውጭ ሀገር ላለ ሰው እስኪ እንደ ኦርቶዶክሶች እናንተም ኦሮሚያ ክልል ላይ ያለው አማጺ የኦነግ የፕሮቴስታንት አማጺ እንጂ ጃልመሮ ከሚመራው ውጭ ምንም አይነት አማጺ የለም ኦሮሚያ ክልል ስለዚህ ሁሉንም እየገደለ ያለው በኦርቶዶክስ ሞክል በሙስሊም በኩል ያለው ገዳይ ምንድነው? የፕሮቴስታንት አማጺ ነው የሚለውን ህዝብ ማወቅ አለበት። ኦርቶዶክሶች ውስጣቸው ያውቃል። ነገር ግን ያው ለእግዚአብሔር ክብር ብለው ነው የሚዋሹት። ለውሸታቸው አምላክ ይበቀላቸው ነው። ሌላ ምንም አለም